ሰሞኑን በምስራቅ አርሲ ኦርቶዶክሳውያን ላይ የደረሰውን አሰቃቂ ግድያም በርካታ ተቋማትና አካላት እያወገዙት ይገኛሉ። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖትና አማኞቿ ላይ ለረጅም ዓመታት የሚደርስባትን ኢሰብዊ ድርጊት ለማስቆምና የተደረገውን አጸያፊ ተግባር በርካቶች በጽኑ እየተቃወሙት ይገኛሉ። ሰላም ጤና ይስጥልን የፈጠነ ሚዲያ ተከታታዮች፣ በመግቢያችን በጠቀስነው ወቅታዊ ጉዳይ ዙሪያ የቀድሞ የጠቅላይ ሚኒስትር አብይ አህመድ አማካሪ ዶክተር ዮናስ ዘውዴ ከበደም ቤተክርስቲያንና አማኞቿ ላይ የሚደርሰውን ግፍ በግልጽ ተቃውመዋል። ፓስተር በጋሻው ደሳለኝ ሰሞኑን ስለሰነዘረው ያልተገባ ንግግርም ምላሽ ሰጥቷል። በዛሬው ልዩ ዘገባችን ልንቃኝ ወደናል። ቆይታችሁን ከኛ ጋር አድርጉም። Hello everyone, please start the video by sharing and reposting and let the whole world know what's happening in Ethiopia. Deep sorrow unfolds in Oromia in RC.

ሃይማኖቱን እንኳን ተውለት በዓለም ከድካም በቀር ምንም ላልተረፈው የዕለት ተዕለት ሕይወቱን ለማሸነፍ ብርቱ ትግል ለሚያደርገው መሠረታዊ የሚባሉ ነገሮችን ለማሟላት ብቻ ሲለፋ ዘመኑን ለሚፈጀው ቢከፋው ቢያዝን ቢመረው በምድር ምንም መጽናኛ ለሌለው ለዚህ ምስኪን ሕዝብ ልቡ ሲበርደው አንጀቱ አልችል ሲለው የሚጽናናበትን ሃይማኖት እንኳን ተውለት እንጂም በብዙ መከራ ውስጥ ለሚያልፍ ከፀሐይ በታች ሁሉም አይነት የመከራ ዶፍ ለዘነበበት አለኝ ብሎ የሚጽናናበትን ይህን ዓለም የሚንቅበትን የተጓደለበትን ምድራዊ ፍትህ በትዕግሥት እንዲያሳልፍ ምክንያት የሆነውን እምነቱን እንዴት አይተምለትም? እንደ ሕዝብ ከቀዬው ተፈናቅሏል፣ በቋንቋው ተሰዷል፣ በሰውነቱ ተጎሳቁሏል፣ በቅድማያቶ ታሪክ ምንም የማያውቀው ሰው ላልነበረበት ጊዜ በመካሻነት በጠላትነት እየተፈራረጀ እንዲኖር ተፈርዶበታል። ይህ በአሕዛቦች መካከል የተዘራ እንክርዳድ ነው። በፖለቲካው ዓለም በጸብ ለሚነግዱ አካላት ይህ እንክርዳድ እንደ ትልቅ የኃይል መሳሪያ በማገልገል ዘልቋል። ሃይማኖት ግን መነካት የሌለበት እሳት ነው። ሃይማኖት የምትጫወትበት ምድራዊ እሳት አይደለም፣ ለሚያምኑት የመለኮት እሳት ነው። ከቅጽሩ ወዳልተቀደሰ የፖለቲካ ሜዳ ልታወጣው ብትሞክር፣ ቅድሚያ የሚፈጅህ አንተኑ ነው። ሃይማኖት ሀገር እንደ ሀገር እንድትቀጥል ህዝብን ከህዝብ አንድ አድርጎ አያይዞ በህብረት አቆይቷል። ፈሪሃ እግዚአብሔርም ከትውልዱ ላይ እንዳይጠፋም ግብረገብን በማስረዝ ሞራል ኮምፓስ ሆኖ ያገለገለውም ሃይማኖት ነው። ህሊናውን በጥላቻ የታወረ ሰው ሊገድል ቢመጣም ቢያንስ በእግዚአብሔር በጌታ በማርያም በአላህ በዋቃ ብቻ በፈጠረህ ትለዋለህ። እንደ ህዝብ ተከባብረን የኖርነው የሰለጠነ ህግና ስርዓት ስላለን አልነበረም። ይልቁንም በፈጠረን አምላክ በኩል አንድ እንደሆንን ስለሚሰማን ነበር። እንደ ህዝብ የስልጣኔ ታሪክ ቢኖረንም፣ ቅርብ ጊዜ ያስተናገድናቸው ቀውሶችና የሰማናቸው ዜናዎች ባለአእምሮዎች ለመሆን ብዙ እንደሚቀረን፣ ስልጡነን ብለን የምንመጻደቀውን ያህል ስልጡን እንዳልሆንን ይናገራሉ። የትምህርት የጤና የፍትህ ስርዓቶቻችን በስብራት የተሞሉ ናቸው ምንን ተማምነን ምንን እንደምናፈርሳ አናውቅም። በረሃብ ብዛት ከአንጀቱ የተጣበቀ ሆዱ እስኪቀደድ ድረስ እያከከ የፒያሳን ወርቅ ቤቶች ያለስርቆቱን ልብታ ደክሞት የሚደግፍ የኔቢጤና ምንዱባን ያላጣ ነው በእንተ ስም አለማርያም ብሎ የሚላስ የሚቀመስ በማምሻ እንደማያጣ ተስፋ ስለሚያደርግ ነው እንጅማ የሚበላው ያጣ ህዝብ መሪውንም እስከ መብላት ይደርሳል የሃይማኖት አንድነቱን የነጠቀውን ህዝብ በምን አንድ ታደርገዋለ ነገ ከነገ ወዲያ የእንትን ክልል እግዚአብሔር ከእንትን ክልል እግዚአብሔር ጋር ህብረት እንደሌለው በግልጽ የሚሰበክበት ጊዜ ይመጣል የሃይማኖት አንድነትን ማዳከም ሲዳከምም በዝምታ ማየት እያደር ቅጥል አጣ አለማዊነት ግብረሰዶማዊነት አውሮፓ እየተሰቃየ ላለበት የስመ ስልጣኔ በሽታና ውጥንቅጥ ሁሉ በር እንደ መክፈት ነው። በቀሪው ዓለም ሲቀደስባቸው የነበሩ ትላልቅ ካቴድራሎች መጠጥ ቤትና የምሽት ጭፈራ ቤቶች ሆነዋል። በክርስትና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም ወንድም ሴትም የለም ሁላችንም በክርስቶስ ኢየሱስ አንድ ሰውነን። ገላትያ ምዕራፍ 3 ከቁጥር 27 እስከ 28 እንዳለ ክርስቶስ በሞቱ ያላስታረቀው የለም። አንድ በየቀኑ በአባታችን ወይ ጸሎቱ ይቅር በለን እኛም የበደሉንን ይቅር እንደምንል እያለ የሚጸልይ ሰው እንዴትና ከመቼው የኃጢአት ማወራረድ ውስጥ ይገባል? በክርስቶስ ስም የተመሠረተችው ቤተ ክርስቲያን ለመከራ አዲስ አይደለችም። የመከራ ዘመናቶች አሏት። ነገር ግን ክርስትና ስር የሚሰደው ደግሞ በመከራ ውስጥ ነው። ሊቁ ጠርጡለ ሰማዕታት ሰማታት የቤተ ክርስቲያን ምርጥ ዘር ናቸው ይላል። በዚሁ ሁሉ መሃል ግን ቤተ ክርስቲያንን የነኳት ኔሮንና ማርከስ ኦሬሊየስ የትናቸውም? ቤተ ክርስቲያን ግን ይኸው አለች ትኖራለችም። ይህች ቤተ ክርስቲያን በየሆስፒታሉ ለወደቁ ሆሟን፣ በየወይኒ ቤቱ ለታሰሩም፣ አርሰው ዝናብን ለሚጠብቁ፣ በስደት በሰው ሀገር ላሉ፣ ለአዋፋትና ለአራዊት ይልቁንም ደግሞ ስለ ሀገር ሰላም ሌት ተቀን የምትጸልይና የምትማለድ እመቤት ናት። በደመራ ዕለት እኔ በጥምቀት ዕለት ብቻ ሳይሆን በመከራዋ ቀን የሚመጡላት እልፍ ልጆች አሏት። ኖረው ብቻ ሳይሆን ሞተው የሚያከብሯት አዕላፍ ልጆች አሏት። የድረሱልኝ ጥሪዋን ሰምተው፣ ልጅ የእናቱን ድምፅ ሰምቶ እንደሚገሰግስ በጎቿ ድምጿን ሰምተው በቅጥር ግቢዋ ይሰባሰባሉ። በክንፎቿ ይጋረዳሉ። ይጋረዱማል። ቤተ ክርስቲያን ሆይ እንደ አንድ ዜጋ በአንቺ ወቅታዊ ጉዳይ ከመጨነቅ የሚይዘኝ ነገር የለም። እናም ስለ ሰላምሽ እጸልያለሁ። ሀገሬ ሆይ እንደ አንድ ከምድርሽ እንደበቀለ ዜጋም፣ በአንቺ ወቅታዊ ጉዳይ ከመተከዝ የሚይዘኝ ነገር የለም እናም ስለ ሰላምሽ አጥብቄ አነባለሁ ሲል ነበር ዶክተር ዮናስ ዘውዴ በወቅታዊነት የተሰማውን የገለጸው Something that I was not aware of and

ሰሞኑን በምስራቅ አርሲ በግፍ በተጨፈጨፉት ኦርቶዶክሳውያን ዙሪያ ፓስተር በጋሻው ደሳለኝ ላደረገው ጭካኔ የተሞላበት ንግግርና በተጨፈጨፉ ኦርቶዶክሳውያን ላይ በሰነዘረው ስላቅ በርካታ ውግዘቶች ከተለያዩ አካላት እየተሰነዘሩበት ይገኛሉ። ዶክተር ዮናስ ዘውዴም ጠንከር ያለ ትችቱን በበጋሻው ላይ ሰንዝሯል። የዶክተር ዮናስ ዘውዴ የትችት ጽሑፍ የጀመረው መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊ አይደለም፣ አብሮ ለመኖርም አያዋጣም፣ አይጠቅምምም የወፍ ዘፈን አውራጁ አይታወቅም በማለት ነበር። ዶክተር ዮናስ ይቀጥልና ክቡር የሰው ልጅን ህይወት ከካሴት ወይም ከመጽሐፍ መውደምና መቃጠል ጋር ማወዳደርም ሆነ ማነጻጸር ነውር ነው። ወይ እነሱ ወይ አባቶች ድሮ ምንም አድርገው ይሆናል። ዛሬ ላይ ሻሸመኔ የነደደው ካህናቱ የተገደሉት ቤተ መቅደሱ እንደዚህና እንደዛ የሆነው የእኔን የባሪያውን ካሴት መጽሐፍ እነንቶኔ ስላቃጠሉት ነው፣ ካህናቶቹ ላይ ምእመናኑ ላይ ንዋያተ ቅዱሳቱ ላይ የሆነ ሁሉ እየሆነ ያለው ብሎ ማሰብ ተላላነት ነው። ምክንያትነትም አይደለም፣ ደግሞም መጽሐፍ ቅዱሳዊም ሆነ አዲስ ኪዳናዊ እይታም አይደለም። አብሮ ለመኖርም አያዋጣም፣ አይጠቅምም። ይልቁንም በአሪስም ሆነ በየትኛውም የምድራችን የሰዎችን ስፍራ የሰው ልጅ ሕይወት እንደ ቅጠል መርገፍ የለበትም። ማንም ይሁን ማን፣ ምንም ይሁን ምን፣ የትም ይሁን የት ብሎ ገዳይን ማውገዝና ማነወር ይገባል እንጂ ክቡር የሰው ልጅ ሕይወትን ከካሴት ወይም ከመጽሐፍ መውደም ወይም መቃጠል ጋር ማወዳደርም ሆነ መነጻጸር ነውር ነው። እግረ መንገዴን በወንጌላውያን ላይ እየተዘራ ያለውን የውሸት የፖለቲካ ፕሮፓጋንዳ ፊት ለፊት የመቃወሚያ ጊዜው አሁን ይመስለኛል። ውሎ አድሮ አረሙ ብዙ ዋጋ እንዳያስከፍል የሚዲያ ዘመቻው ቀላል አይደለም። ከቻሉ ማዘን አሊያ ዝም ማለት ነው። የሰውን ክብር ዝቅ የሚያደርግ ወንጌል የለም፣ ካለም እሱ ሰው ሰራሽ የእነንቶኒ ወንጌል ነው በማለት ነበር ዶክተር ዮናስ። ዛሬ የሚሞቱት ምዕመናን በአባቶቻቸው በደል ምክንያት የተነሳ ነው፣ ትናንትና በአጠፋችሁ ጥፋት እግዚአብሔር እየቀጣችሁ ነው በማለት በጋሻው በኦርቶዶክሳውያን ሞት ላይ ላደረገው መዘባበት ለበጋሻው በሚመጥነውና በልኩ ጠንካራ ምላሽ የሰጠውም ይህ በእንዲህ እንዳለም መርጌታ ብርሃኑ ተክለያሪድ በበጋሻውና መሰል አካላት አጸያፊ ተግባር ጠንካራ ትችታቸውን ሰንዝረዋል። እንዲህ ሲሉ ነበር የጀመሩት። በፖለቲካው የለመድነው ነው ቃል ሃይማኖት ለብሶ መጥቷል። ቤተ ክርስቲያን አቃጣይና ክርስቲያን አሳዳጅ የፖለቲካው ጽንፈኞች፣ ስለምን ታሳድዱናላችሁ ለሚለው ጥያቄያችን ምላሻቸው አባቶቻችሁ ስለ ሰሩት በደል የሚል ሆኗል። አባቶቻችንስ ሀገር ጠበቁ፣ ስነ ምግባር አስተማሩ፣ ሃይማኖት አጸኑ እንጂ የሰሩትስ በደል የለም። ዛሬ ደግሞ በጌታ ሳይሆን በጌቶቹ የተማመነው መናፍቅ አባቶቻችሁ በሰሩት በደል ዛሬ እየተገደላችሁ ነው፣ አታለቃቅሱ ብሎናል። አጋጣሚ የሚባል ነገር የለም። ሁሉም የታቀደና ሆን ተብሎ የተከወነ ነው። ሄሮድስና ጲላጦስ ክርስቶስን ለመስቀል እንደተባበሩት ሁሉ አክራሪውም ጽንፈኛውም ተሃድሶውም

እኛን ለመግደል ከመተባበሩም በላይ በአደባባይ በሞታችን ላይ ለመቀለድ በቁም ቁም ነገሩ። እኛስ ከማለቃቀስ ወጥተን ሞታችንን ዓለም እንዲያውቆ ማድረግ ችለናል ወይ፣ ጥቃታችንን ከምንጩ የሚያደርቅ ስራ እየሰራን ነው ወይ የሚሉ ጥያቄዎችን መቼ እንመልሳችኋለን? ነው ተዋርደን አንቀርም ሲሉ ነበር ትችታቸውን የሰነዘሩት። ውድ የፈጠነ ሚዲያ ተከታታዮች በሃይማኖታቸው ምክንያት ለሚገደሉት ምዕመናንና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን መብት ለማስከበር እየተደረገ ያለውን ሰፊ ዘመቻ በተመለከተ አንድ ልዩ ዘገባ ይዘን እንመለሳለን። ለዛሬ ግን አበቃን። ለነበራችሁ አብሮነት እናመሰግናለን።